ዓለም አቀፍ የአዕምሮ ዕድገት ውስንነት ዳውን ሲንድረም ቀን በዲቦራ ፋውንዴሽን አዘጋጅነት የድጋፍ ስርዓቶቻችንን እናሻሽል በሚል መሪ ሀሳብ በአዲስ አበባ ተከብሯል። በመርሃ ግብሩ ላይ ንግግር ያደረጉት የኢፌዴሪ ፕሬዚደንት ታዬ አጽቀ ሥላሴ ፈተና እድል ይሰጣል፣ እድል ደግሞ ለሌሎች ይተርፋል ብለዋል። አቶ አባዱላ ገመዳ ከራሳቸው አልፈው አሁን ላይ ከዳውን ሲንድረም ጋር የተወለዱ ልጆች ላይ መስራታቸው ለሌሎችም ትምህርት የሚሆን ተግባር ነው ሲሉ አንስተዋል። አያይዘውም ከዳውን ሲንድረም ጋር የተወለዱ ልጆች ላይ መስራት የግብረሰናይ ድርጅቶች ተግባር ብቻ ሳይሆን የመንግስትም ኃላፊነት ጭምር እንደሆነ ተናግረዋል። መንግስት አንቀጽ 41 ህፃናትን በሚመለከት ያለውት ድንጋጌዎች በሙሉ መብታቸውን ይደነግጋል። ይህን የመፈጸም ይህን የማስፈጸም ደግሞ በበጎ አድራጎት ድርጅቶች እና በፋውንዴሽንስ ብቻ የታጠረ ሳይሆን የመንግስትም የማህበረሰብም ኃላፊነት መሆኑን እንደገና በአጽንኦት ለመግለጽ እወዳለሁ። የአንድ ማህበረሰብ ታላቅነት የሚገለጸው በእውቀቱ ልኬት አይደለም። ድጋፍ የሚፈልጉ ህፃናትም ሆኑ ጎልማሶችን መንከባከብ ማብቃት ሲችል ነው ታላቅ ማህበረሰብ ሊባል ይመችል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ከዳውን ሲንድረም ጋር የተወለዱ ልጆች በምንሰራው የልማት ስራ ውስጥ በኢኮኖሚ ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። ከአይምሮ እድገት ውስንነት ጋር የተወለዱ ልጆችን በተበታተነ መልኩ ሳይሆን በተቀናጀ መንገድ ድጋፍ ማድረግ ያስፈልጋልን ብለዋል። የመንግስት አካላትና መንግስታዊ ያልሆነው ድርጅቶች በጋራ ተቀናይተን ብንሰራ ችግሮች ይቀላሉ። ሀምሳ ሎሚ ለሀምሳ ሰው ጌጡ፣ ለአንድ ሰው ግን ሸክሙ እንደሚባለው ልናደርገው እንችላለን። ይህንን ሊያመጣ የሚችለው ቅንጅታዊ አሰራር ነው። እንደዚህ አይነት ትምህርት ቤቶችን እንደ መንግስት ማቋቋም ባንችልም እንኳን ያቋቋሙትን መደገፍ፣ በብቃት እንዲሰሩ ማድረግ፣ ችግሮቻቸውን በመፍታት በኩልም ጠንክረን የምንሰራና ይህንንም አገልግሎት በመስጠት በኩል ዝግጁዎች መሆናችንን መግለጽ እወዳለሁኝ። ከዳውን ሲንድረም ጋር የተወለዱ ልጆች በቤት ውስጥ እንዲደበቁ ከማድረግ ይልቅ ያላቸውን ተሰጥኦ አውጥተው በአግባቡ እንዲጠቀሙ ማገዝ ያስፈልጋል ሲሉ የጤና ሚኒስትሯ መቅደስ ዳባ ተናግረዋል። በተለይም ከዳውን ሲንድረም ጋር የሚወለዱ ልጆች በሌሎች የጤና እክሎች ተጠቂ በመሆናቸው በቂ ሕክምና ማግኘት እንዲችሉ ሚኒስቴር መስሪያ ቤቱ እየሰራ ነው ብለዋል። የጤና አጠባበቅ ስርዓታችን በማሻሻል እነዚህ ግለሰቦች ደግሞ ወቅታዊ የሆነ ምርመራዎች፣ ትክክለኛ የሆነ ህክምናና ቀጣይነት ያለው ድጋፍ፣ የአንድ ጊዜ ድጋፍ ሳይሆን ቀጣይነት ያለው ድጋፍ እንደሚያስፈልጋቸው በማመን ሁላችንም ለዚህ ርብራቤ ማድረግ ያስፈልገናል። እንደ ጤና ጥበቃ ሚኒስቴር የጤና ባለሙያዎች ነኚህን ግለሰቦች ለመከባከብ በተለይ ሁለንተናዊ አቆራረብን፣ እንዲሁም እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል። የዲቦራ ፋውንዴሽን መስራች የሆኑት አቶ አባዱላ ገመዳ በድርጅታቸው ውስጥ ካሉ የዳውን ሲንድረም ተጠቂዎች 12 ለሚሆኑት የስራ እድል ተፈጥሮላቸዋል ብለዋል። ሌሎች ከ60 በላይ የሚሆኑ ዜጎች ደግሞ ስልጠናቸውን ያጠናቀቁ ሲሆን፣ የተለያዩ ድርጅቶች የስራ በር እንዲከፍቱላቸው ጥሪ አቀርበዋል። ከነዚህ ልጆች ጋር መዋል ማለት ፍቅርን መማር ማለት ነው። ከዛሬ በኋላ ግን ሁላችሁ መስሪያ ቤት ያላችሁ፣ ካምፓኒ ያላችሁ፣ የተለያየ ቦታ ያላችሁ አንድም ሁለትም ልጆች ውሰዱና ወደ ስራ አስገቧቸው። ይህን መሰል ዝግጅቶች ለዓመታት ተደብቀው በቤት ውስጥ የቆዩ ልጆች እንዲወጡ ብሎም ማህበረሰቡ ስለ ጉዳዩ ያለውን ግንዛቤ ለማስተካከል እንደሚያግዝ በመርሃ ግብሩ ላይ ተገልጿል።